እሺ እንዴት ናችሁ ቤተሰብ? በዛሬው እለት ይዘንዳችሁ የመጣን የአማርኛ ፊደላት ነው። የአማርኛ ፊደላት ደግሞ ያው በአማርኛ ቋንቋ ውስጥ መሰረታዊና ዋና ነገሮች ናቸው። ማለትም አማርኛ ፊደላት ቃላትን ለማንበብ ለመናገር፣ እንዲሁም ሌሎችን ጽሁፎችን ለማንበብ የግድ እነዚህን ፊደላት ማወቅ የግድ ይላል። አሁን ማንኛውም ሰው አሁን አማርኛ ለመማር ሲፈልግ መጀመሪያ ማድረግ ያለበት የአማርኛ ፊደላትን መማር ነው። እንግዲህ የአማርኛ ፊደላትን በሁለት ክፍሎች ከፍለን ለማቅረብ ያስበናል። የመጀመሪያው ክፍል ይሆናል ይሄ። ይህን የመጀመሪያውን ክፍል ካልተከታተላችሁ የሚቀጥለውን ክፍል ለመከታተል ምናልባትም ይህን ተመልሳችሁ ሌላ ሰዓት ማየት ግዴታችሁ ሊሆን ይችላል ማለት ነው። ስለዚህ ይህንን አማረኛ ቋንቋ መማር ለምትፈልጉ ሁሉ እነዚህም ፊደሎች መያዝ እና ማንበብ መያዝ ቅርጻቸውን በእያንዳንዳቸው ለይታችሁ ማየትና ማወቅም ግዴታ ስለሆነ እነዚህም ብትከታተሉ አማረኛ ቋንቋ ለመናገር ብቁ ትሆናላችሁ ማለት ነው። እንዲሁም ደግሞ የአማረኛ ቃላትን ለማንበብና ለመናገር ለማንበብም ቢሆን እነዚህ መያዝ ብቻ በቂ ነው። ሌላው ነገር ምናልባትም እያንዳንዳቸውን እያገጣጠሙ ማንበብና የእያንዳንዳቸውን ቅጽ እና ቅርጽ ማወቅ ብቻ ሊሆን ይችላል። ሌላው ነገር ይህን ያህል ከባድ አይሆንም። ያ ማለት በአንድ ሆሄ ውስጥ አራት የተለያዩ በአንድ ፊደል ውስጥ አራት የተለያዩ ሆሄዎች ማለት ሰባት የተለያዩ ሆሄዎች አሉ። እነዚህን በእያንዳንዱ ፊደላት ውስጥ ያሉትን ሰባት የተለያዩ ሆሄያት ቅርጻቸውን ካወቃችሁ በአማርኛ ቋንቋ ለማንበብና ለመጻፍ እንዲሁም ደግሞ ነገሮቹን ቃላትን እንደዚሁ ቀለል አድርገው ለመናገር የሚያገለግላችሁና ወሳኝ ነገር የሆነ፣ ስለዚህ ይህ እነዚህን ነገር የምትይዙበትን እና እናንተ ለአማረኛ ቋንቋ ብቁ የምትሆኑበትን መንገድ በቀለል አድርጌ ያቀርብላችኋለሁ። እስከ መጨረሻው ተከታተሉኝ። የመጀመሪያው ፊደል በአማረኛ ሆሄያት ውስጥ የመጀመሪያው ፊደል ሀ ሲሆን ይሄ ሀ የሚባል ፊደል ሰባት የተለያዩ ሆሄያት አሉት። እነዚህ ከእነዚህ ውስጥ እንግዲህ እኔ ቀስ ብዬ እና ደጋግሜ እናንተ የምትይዙበትን መንገድ እና ይመቻችኋል ብዬ በማስበው መንገድ አነብላችኋለሁ። እናንተ ከተመቻችሁ እስክርቢቶ እና ወረቀት ይዛችሁ ከእኔ ጋር ቃላቱን እየጠራችሁ ተከታተሉኝ። እስከ መጨረሻው ብትከታተሉ ትጠቀማላችሁ። እሺ፣ እንቀጥላለን። ሀ ሁ ሂ እነዚህ ሰባት የተለያዩ ሆህያቶች የተለያየ ቅርጽ አላቸው። እነዚህን እናንተ ከኔ ጋር እንደ ገንድል ደግማችሁ በሉ። የመጀመሪያዋን ላላና ቀለል አድርገን ሀ ሁ ሂ ሃ ሄ ህ ሆ እንላለን። ይህ የመጀመሪያው በአማርኛ ፊደል ውስጥ የመጀመሪያው ፊደል ነው። ሀ ይሄ ሀ። ከሀ ቀጥሎ ለ የሚባል ፊደል አለ። እንዲሁ እንደ ሀ ለ የሚባለው ፊደልም ሰባት የተለያዩ ሆሄያት አሉት እና የእያንዳንዱ ሆሄያት ደግሞ ሰባቱም ዘሮች የተለያየ ቅርጽ አላቸው። እነዚህንም እንደዚሁ ተከታተሉኝ። ለ ሉ ሊ ላ ሌ ል ሎ ይላል። አሁን እንደገን በደንብ ያልተከታተላችሁ ደግማችሁ መከታተል ትችላላችሁ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ቀጣዩ የመጀመሪያው ውሃ ነው። ቀጣዩ ደግሞ የተለየ በቅርጽ የተለየ በድምጽ ደግሞ ተመሳሳይ የሆነ ሌላኛው ሁለተኛ ሀ አለ። ከመጀመሪያው ውሃ ጋር በድምፅ የተመሳሰለ ነው፣ ግን በቅርጽ ይሄው ይለያያሉ። በደንብ እያቸው። እነዚህኞቹ ሶስት የተለያዩ ጣቶች ወደ ምድር የተዘረጉ ነገሮች አሉት። ይህ ደግሞ የምታዩት ብርጭቆ የመሰለ ነገር ወደ ላይ ቀና ያለ ነገር ነው ማለት ነው። ስለዚህ እነዚህም በቀላሉ ማየትና ተመሳሳይ ድምፅ ስላለው የመጀመሪያውን መያዝ ከቻላቸው ሁለተኛው ነው ለመያዝ በድምፅ ቀላል ነው። ቅርጻቸው ደግሞ እንደዚሁ ማየት ነው። ሀ ሁ ሂ ሃ ሄ ህ ሆ። ይኸው ከመጀመሪያው ጋር በድምፅ ተመሳሰለ ግን በቅርጹ እስከ ሰባተኛው የተለያዩ ፊደሎች ድረስ የራሱን ቅርጽ አለው ማለት ነው። ቀጣዩ መ ይላል መ ሙ ሚ ማ ማለት እንጠራለን ይሄንን ደድገምላችሁ አንዴ መ ሙ ሚ ማ ሜ ን ሞን ላለን ማለት ነው። ሌላኛው ፊደል ደግሞ ሰ ይባላል ሰ እንደምታዩት ያው ይህን የመሰለ ቅርጽ አለው። የመጀመሪያውን ቅርጽ ከያዛችሁ ሌሎቹን ሰባት ደግሞ የተለያየ ድምጽ ያላቸውን ሆህያት በእንደዚህ ውጭ ቀጥላችሁም እያያችሁት የምትሄዱ ይሆናል። ሰ ሱ ሲ ሳ ሴ ስ ሶ የመጀመሪያው እንደምታዩት ሰው ሆኖ፣ ሁለተኛው ደግሞ በዚች በኩል ሌላ ቅርጽ ተጨምሮበት ሱ የሚባል ድምፅ ሲያወጣ፣ ከዚሁ ላይ ሌላ ደግሞ እንደዚሁ ይህን የመሰለ ሌላ ቅርጽ ወይም ቅጽል ተቀጥሎበት ሲ የሚል ድምፅ ያወጣል። ያ ማለት ከዚሁ የመጀመሪያውን ሰ ከምትሉት ከሚባለው ፊደል ላይ ያሉ የተለያዩ ቅርጾችን እና ቅጥሎችን በመስጠት የተለየ ድምፅ እየጨመረ መሄድ ማለት ነው። ስለዚህ ይህን ከሆሄያት ውስጥ የመጀመሪያውን ፊደል የያዛችሁ ሰ፣ ቀጥሎ ያሉትን ከመጀመሪያው ፊደል ላይ የተቀጸሉት ቅጽሎች ወይም የተሰጣቸው ቅጽሎች የመጀመሪያውን ፊደል ለመቀየር የተደረጉ ናቸው። እነዚህን በስርዓትና በአግባቡ የተከታተላችሁ ትይዛላችሁ። ለመያዝ ደግሞ ቀላል ይሆናል ማለት ነው። ስለዚህ እስኪ በስርዓት አንዲ ልበላችሁ ሰ ሱ ሲ ሳ ሴ ስ ሶ ይህን በትኩረትዩ እዛ ቀጣዩ ፊደል ረ ይሆናል። ረ እንደዚሁ እንደ ሌሎቹ ፊደሎች የራሱን ሰባት የተለያዩ ሆሄያት አሉት እና እነዚሁም የተለያዩ ቅርጾች አላቸው እንዲሁ ራሱን ቅርጽ በመቃየር የተለያየ ድምጽ ያወጣል ማለት ነው። እነዚህ የአንድ ፊደል ቤተሰቦች የተለያየ ድምፅ ያላቸው ናቸው። እነዚህ አ የመጀመሪያውን ፊደል ይዛቸው የራሱን ቤተሰቦቹም ደግሞ በምን አይነት ቅርጽ ከመጀመሪያው ፊደል ይለያያሉ የሚሉትን መያዝ እና በትኩረት ማየት ይጠይቃል ማለት ነው። ይሄም ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ቀጣዩ ሌላኛው ቤተሰብ የ ፊደላት ቤተሰብ የሆነው ሰ ከላይ አንድ ሰ አይተናል። እንዲሁ ደግሞ ሁለተኛው ይሄ ሰ ነው ማለት ነው። ይሄን ሰ ብለን ጠርተናል ታስታውሳላችሁ። አዛ ቀጣዩ ደግሞ ይህንም ሌላ ሰ አልነ ማለት ነው። ይሄ ሰ በድምፅ ከመጀመሪያው ከዚኛው ሰ ጋር ተመሳሳይና ምንም ልዩነት የሌለው ድምፅ ነው፣ ግን በቅርጽ ይለያያሉ እንደምታዩት የዚህ ቅርጽ ይሄ ነው። የዚህኛው ቅርጽ ደግሞ ይሄን ይመስላል እና እንደዚሁ ይሄም ከላይኛው ጋር በተመሳሳይ ሰባት የተለያዩ ሆሄዎች አሉት። እነዚህ ሆሄዎች የየራሳቸው የተለያየ ቅርጽ አላቸው። ይህንንም በትኩረት ትከታተሉኛላችሁ፣ የእያንዳንዳቸውን ቅርጽ ልዩነትም ታያላችሁ። እነዚህን ትይዛላችሁ፣ ቃላትን ለማንበብ እና ጽሑፎችን ለመጻፍ ብቁ ትሆናላችሁ ማለት ነው። ሰ ሱ ሲ ሳ ሴስ ሶ ቀጣዩ፣ ሌላኛው ፊደል ሸ የሚባል ፊደል አለ። ይሄ ሸም እንደዚሁ እንደ ሌሎቹ የፊደል ቤተሰቦች የራሱ ሰባት ሆሄያት አሉት። እነዚህም የተለያየ የራሳቸው ቅርጾች አላቸው። እነዚህን ቅርጾችም እንደዚሁ እንደ መጀመሪያው በትኩረት ተከታተሉ። ሸ ሹ ሺ ሻ ሺ ሼ ሾ። እንግዲህ ከመጀመሪያው ይ የመጀመሪያውን ፊደል ትይዛላችሁ። ቀጣዩ ደግሞ ከዚህ ላይ ለሁለተኛው ድምፅ ለመዘጋጀት ከመጀመሪያው ላይ ይህን ቀጠለ፣ እዚያ ሹ ተብሎ የራሱን ድምፅ ወጣ። ከመጀመሪያው ፊደል ላይ እንደገ ሌላ ቅርጽ፣ ይችን ቅጽል ተሰጠው፣ ሌላ የራሱን ድምፅ ሺ የሚባል ፊደል ወጣ። ከዛ ከመጀመሪያው ፊደል ላይ ከነበረው ሙሉ አቋም በአንድ በኩል አጠራለት። ከዚያ የራሱን ሻ የሚባል ድምፅ ወጣ። ከመጀመሪያው ፊደል ላይ ሌላ ቅርጽ እዚች ጋር ሌላ ቀለበት ነገር ተጨመረበት ሸ የሚባል ድምፅ ወጣ። ከዛ ከመጀመሪያው ፊደል ላይ ሌላ ቅርጽ የራሷን ትሰጣለች ተብላ የው ወደዚህ ጠመም ያለች ነገር ነች፣ እንደዚህ የሆነች ሺ የምትባል የራሷ ድምፅ ወጣች። ከመጀመሪያው ፊደል ላይ እንዲሁ የራሷን አቋም ለመስጠት በዚህ በኩል ትጠራለች እንደዚሁ አንድ እግሯ በዚህ በኩል ሲያጠር ሾ ሆነች። ስለዚህ እነዚህ ፊደሎች ከመጀመሪያው ላይ የተለያየ ቅጽሎችን በመስጠት የየራሳቸው ድምፅ እንዲወጣቸው የተደረጉ ናቸው። የየመጀመሪያ ፊደሎቹን ማየት እና ከዛ ደግሞ ከእነዚህ ከመጀመሪያ ፊደሎች ላይ የተደረጉትን ቅርጾች በማየት ለመያዝ በቀላሉ ቀላል ይሆናል። ሌላኛው የፊደል ቤተሰብ ቀ ይባላል። እንዲሁ ይህ ቀ የተባለ ፊደልም የየራሱን ሰባት የተለያዩ ቤተሰቦች አሉት። እንደዚሁ ከዚህኛው ከመጀመሪያው ፊደል ላይ የተለያዩ ቅጥሎችን በመቀጠል የተለያዩ ቅርጾችን ተሰጥቶታል። ስለዚህ የመጀመሪያው ቀ የሚባለውን ፊደል ትይዙና ቀጣዩን ቅርጾችን እንደዚሁ ከምን ላይ እንደተቀጠሉ እና ምን አይነት ድምፅ እንዳላቸው ትከታተላላችሁ። የመጀመሪያው ፊደል በስርዓት ልጠራላችሁ ከመጀመሪያው ጀምሬ ቀ ቁ ቂ ቃ ቄ ቅ ቆ እስኪ አንዴ ልድገምላችሁ ለእናንተ ምናልባት ያስፈላጊ ከሆነ ብዬ ነው ቀ ቁ ቂ ቃ ቄ ቅ ቆ ይሄው እንደምታዩት ነው። ይሄ እነዚህን የመሰለ ድምፅ አለው። ቅርጻቸውን ደግሞ ሲታዩት የመጀመሪያው ቅርጽ ይሄው እጅ በወገብ የያዘ የመሰለ ፊደል ነው። ከዚህ እጅ በወገብ የያዘ ሰው ከሚመስል ፊደል ላይ ሁለተኛ በዚህ በጎን በኩል እንደዚህ ያግድም መስመር ሲጨመርበት ከመጀመሪያው ፊደል ቀ ከሚባለው ሌላ ድምፅ ቁ የሚባል ድምፅ ወጣ። ከዚህ አሁንም ከመጀመሪያው ፊደል ላይ ሌላ የራሱን ቅርጽ ከግሩ ላይ ወደዚህ ጠመም ያለ ጫማ የመሰለ ነገር ሲጨመርበት ቂ የሚባል ድምጽ ወጣ። እንዲሁ ከመጀመሪያው ፊደል ላይ ሌላ የራሱን ቅርጽ ወደዚህ ጠመም ያለ ነገር ሲያደርገው ከግሩ ላይ ቃ የሚባል ድምፅ ወጣ። ከዛ በመቀጠል ይሄኛው ቀ የሚባል የመጀመሪያው ፊደል ላይ ከእግሩ ላይ እንደዚህ አይነት ቀለበት ሲደረግበት ቄ የሚባል ድምጽ ወጣ። እንዲሁም ከመጀመሪያው ፊደል ላይ ይህን መያዝ እንዳትረሱ። ከዚህ ከመጀመሪያው ፊደል ላይ እንደዚህ አይነት ሲጨመርበት ወይም ደግሞ ካናቷ ላይ የምታዩት እቺ ቅጠል ቅጠል የምትመስል ነገር እንደዚህ ጸመም ያለች ወይም ቅርንጫፍ የምትመስል ነገር ሲጨመርበት ቅ ሆነ። እንዲሁም ከመጀመሪያው ፊደል ላይ እዚህ የምታዩት ላይ ወይም ቀ ከተባለው ላይ እንደዚህ ካህናቱ ላይ ሌላ ክብ ነገር ሲደረግበት ቆ የሚባል ድምፅ ወጣ ማለት ነው። ስለዚህ የመጀመሪያውን ፊደል ከያዛችሁ የእያንዳንዱን አሁን እንዳልኋችሁ ያሉትን ቅርጾች በትክክል እያያችሁ በቀላሉ እያንዳንዱን የፊደል ቤተሰቦችን ወይም ሆሄዎችን ትይዛላችሁ። እነዚህን የአማረኛ ፊደላት የሰባቱን ሆሄያት በትክክል ከያዛችሁ ደግሞ አማረኛ በትክክልና በስርዓት ማንበብ መናገር፣ የመናገር ችግር አይገጥማችሁም። ማንኛውንም ጽሁፍ ታነባላችሁ። ቃላት፣ ፊደላት፣ አረፍተ ነገራት፣ ግጥም እንዲሁ የተለያየ በአማርኛ የተጻፉ መጽሐፎችን አገላብጣችሁ ማንበብ የምትችሉበት ነገር ነው። በስርዓት እስከ መጨረሻው ተከታተሉ። ከተመቻችሁ ምናልባት ሳብስክራይብ ማድረግ እንዳትረሱ። ለእናንተ ተደራሽ እንዲሆን የእናንተ እንዲደርሳቸው እኔም ወደ እናንተ እንድደርስ የእያንዳንዱን የማቀርባቸውን ትምህርቶች እናንተ ጋር እንዲደርሱ እኔም ወደ እናንተ በቀላሉ መድረስ የምችልበት መንገድ ስለሆነ ሳብስክራይብ አድርጉ። ከዛ ቀጣዩ ፊደል በ ይሆናል። በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ እንደምታዩት ነው። ይሄ በሚባል ፊደል ከላይ እንዳሳየኋችሁ ይኸው የመጀመሪያ ፊደል እንደዚህ አይነት በሚባል ለቀቃቃችሁ ምናልባት መጥራት የሚያቅታችሁ የምትቸገሩ የመጀመሪያ ቋንቋቸው ያልሆነ ሰዎች ደጋግሜ እጠራላችኋለሁ። ለእናንተ ለመያዝ እንዳትቸገሩ። በ ቡ ቢ ባ ቤ ብ ቦ የሰማችሁት እየ እያንዳንዱን ድምፅ ከእኔ ጋር ብላችኋል። አለም ከዚያ በመቀጠል ቅርጻቸው ምን እንደሚመስል አስረዳችሁ። ይህ በሚባል የምታዩት የተደፋ ብርጭቆ የሚመስል ነገር ነው። ይሄ ወደ ስር የተደፋ ብርጭቆ የመሰለ ቅርጽ ያለው ፊደል የመጀመሪያ ፊደል እንደዚህ ታዩትና ከዚህ ላይ ደግሞ በጎኑ በኩል እንደዚህ ነገር አግድም መስመር ተጨመረበት ከዚህ ፊደል ላይ ቡ የሚባል ድምፅ ወጣ። ከዛ ቀጥሎ ይህኛው ከሚባለው ድምፅ ላይ ወይም ፊደል ላይ እንደዚሁ የራሱን ድምፅ ለማውጣት የራሱ ቤተሰቦች ጋር ከእግሩ ላይ እንደዚህ ሲያደርግ ከበቤተሰብ ቢ የሚባል ድምፅ ይወጣል ማለት ነው። ስለዚህ ማን ብለኖ ነበር? ቢ። ከዛ ይህን የመጀመሪያ በሚባል ፊደል ትይዙና ከቤተሰቦቹ ወይም ከሆያት ውስጥ ቀጣዩ አራተኛ የሆነው ቤተሰቡ ባ የሚባል ድምፅ አለው። ይሄ ባ የሚባል ድምፅ የወጣው እንደምታዩት ከዚህ ጋር ነው። ይሄ ሙሉ እግሮች ነበሩት፣ አንድ ግሩ ስላጠረ ባ በዚህ በኩል ነው። ምናልባት ከቦጋ እንዳይመሳሰልባችሁ ትኩረት አድርጎ ባ ይሄ ባ የሚባል ድምፅ ወጣ። እንዲሁ ደግሞ ከመጀመሪያው ፊደል በ ከሚባለው ፊደል ላይ ከዚህ ከእግሩ ላይ ቀለበት ተደርጎበት እንደምታዩት እዚህ ጋር ከእግሩ ላይ ቀለበት ተደርጎበት ቤ የሚባል ፊደል ወጣ ማለት ነው። ቤ እንደምታዩት ነው። ይሄው ቤ። ይሄ ቤ የሚባል ፊደል የወጣው ከመጀመሪያው ፊደል ላይ እንደዚህ ቀለበት ስለተደረገበት ከየራሱ ሆሄያት እና ድምፅ ቤ የሚባል ተመስርቶለታል። ይሄ አምስተኛ ፊደል ነው ወይም አምስተኛ ሆሄ። ይሄ ፊደል እንደገና ደግሞ ይህ በሚባል በዚህ በኩል እንደዚህ አይነት ነገር አግድም ነገር ተጨመረበት። እንደምታዩት ቡ ይመስላል፣ ግን በሳይድ በተቃራኒ ጎኖቹ ላይ ነው የተጨመረው። ይህኛው ወደዚህ ነው የዞረው። ይህኛው ደግሞ እንደምታዩት ወደዚህ ነው የዞረው። ድምፁ ደግሞ የራሱን አለው። ብ ተብሎ ይጠራል። እንደምታዩት ብ። ከዚያ ቀጥሎ ይህኛው የመጨረሻው እንደምታዩት ነው። ይህም እንደዚሁ ከመጀመሪያው ፊደል ላይ እግሩ አጥሮለት የራሱ ድምፅ እንዲኖረው ተደርጓል። ቦ ይሄ ቦ። ይሄ ፊደል ከባ ጋር ይመሳሰላል። ባ የሚባለው ይሄ ማለት ነው። ግን በተለያየ ጎኖቹ ነው እግሩ ያጠረው። ይሄኛው እንደምታዩት፣ በትኩረት ተከታተሉኝ። ይሄኛው ይሄው በዚህ በኩል ነው እግሩ ያጠረለት። ይሄኛው ደግሞ በዚህ በኩል፣ ይሄው እንደምታዩት በዚህ በኩል ነው በተቃራኒ በኩል። ይሄው ይሄኛው ይሄኛው እግሩ አጠረ ይሄኛው ደግሞ ይሄኛው አጉሩ አጠረ። ይሄኛው በዚህ በኩል ሲያጠርለት ባ ተባለ። በዚህ በኩል ሲያጠር ደግሞ ቦ ተባለ። ወዳጆች እስከ መጨረሻው ተከታተሉኝ። ሳብስክራይብ ማድረግ እንዳትረሱ። ቀጣዩ ፊደል ተ የሚባለው ፊደል ነው። እንግዲህ የምታዩት ተ ው ሁለት መስመሮች አግድምና አግድም እና ቋሚ ነገር ወይም የምታቁት ኢክሪክሮስ ወይም መስቀል ተብሎ የሚጠራውን አብዛኛውን ጊዜ ይመስላል። ይህንን በቀላሉ ለመያዝ ይህንን ምልክት በትኩረት እዩ እና ቀጣዩ ደግሞ ምን አይነት ቅርጾች እንደሚጨመሩበት እስከ መጨረሻው ተከታተሉኝ። ተ ድምፁ ምን አይነት እንደሆነ ለመከታተል እንዲያመቻቸው በትኩረት ስሙት ድምፁን፣ ከዚያም ቅርጾቹን እያንዳንዳቸው አስረዳችኋለሁ። እሺ። አንዴ በትኩረት ተከታተሉ፣ ድምፁንም ስሙ፣ አብራችሁን ይበሉ። ተ ቱ ቲ ታ ቴ ት ቶ ይህ የሰማችሁት ድምፅ ነው። ምናልባት በትክክል መጥራት ያልቻላችሁ፣ እስኪ አንዴ ልድገምላቸው የመጀመሪያውን ላላርገን፣ ተቀጣዩ ቱ እሺ፣ ሶስተኛው ቲ፣ አራተኛው ታ፣ አምስተኛው ላይ ቴ፣ ስድስተኛው ት፣ ሰባተኛው ቶ ው የሰማችሁት ድምፅ ነው። ስለዚህ የመጀመሪያውን እንደዚሁ በትኩረት ይዛችኋል። የመጀመሪያውን የፊደል ቅርጽ ከዚህ የመጀመሪያው ፊደል ቅርጽ ላይ የተለያዩ ቅጽሎችን ጨምረን እንዴት አይነት ድምፅ እንዳወጣን እንደዚሁ ማሳያችሁ ይሆናል። ይህ መስቀል ከመሰለ ምልክት ላይ በጎኑ ሌላ አግዳሚ ተጨምሮለት እንግዲህ ከመጀመሪያው የተለየ ሆኖ የራሱን ድምፅ አውጥቷል። ከተ የተለየ ድምፅ፣ ይሄ ማን ተብሎ ተጠራ ስትሉ እንደሰማችሁት መጀመሪያ ላይ ቱ ተባለ። ከዚህ ከመጀመሪያው ፊደል ላይ የራሱን ቅርጽ ልዩነት ይዟል። ይህም ከመጀመሪያው ፊደል ላይ ከእግሩ ላይ እንደምታዩት ወደ አንድ በኩል ጠመም ያለች ጫማ የመሰለች ነገር ተደርጋባት ተባለች እንዲሁ እንደምታዩት ከመጀመሪያው ፊደል ላይ ሌላ የራሱን ቅርጽ ወደዚህ በኩል ጠመም ተደርጎ ታ የሚባል ድምፅ ወጥቶታል እንዲሁ ከምታዩት ላይ ደግሞ ከመጀመሪያው ፊደል ላይ እንደምታዩት ይሄ የተጨምሮበት ቴ የሚል ድምፅ ወጥቶታል እንዲሁ ከመጀመሪያው ፊደል ላይ ቅድም እንዳያሳያ እንዳሳየኋችሁና እንደተከታተላችሁ ይሄው ከአናቷ ላይ እንደዚችህ የሆነች ነገር ወይም ቀጠል የመሰለች ነገር ላይ ቀጠል ተደርጎባት የራሷን ቅርጽ ይዛ የራሷን ድምፅ ሲኖራት ይቺ ድምፁ ትባላለች። ከዚህ ካናቷ ላይ ደግሞ ከመጀመሪያዋ ፊደል ላይ ተ ከተባለችዋ ላይ ቀለበት ተጨምሮባት ትሆነች። አሁን ቅርጹም ከተረዳችሁ በኋላ እስኪ አንዴ ደግሞ ልድገምላችሁ የእያንዳንዳቸውን ድምፅ በትክክል ለመጥራት ተ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። እሺ፣ ከዚያ ቀጣዩ ፊደል ደግሞ እንደምታዩት ይህን ይመስላል። ይህ ቅርጽ ማን ይባል ይሆን ብላችሁ እያሰባችሁ ይሆናል። እስኪ ነግራችኋለሁ። ይሄ እንደምታዩት ከመለያኛው ፊደል ጋር የሆነ ነገሩ ይመሳሰላል አይደል? ግን ሁለት አግዳሚዎች ናቸው። ይህ ሁለት አግዳሚ የተጨመረበት ፊደል በድምፅ ቸ ተብሎ ይጠራል። ቸ ይባላል። ይህን እንደዚሁ በእያንዳንዱ ሰባት የተለያዩ ሆያዎች አሉት። የዚህ ቸ የሚባል ፊደል ቤተሰቦቹ ናቸው። በድምፅ የተለያዩ ድምፅ አሏቸው ግን ከራሱ ከቸ ላይ የተለያዩ ቅርጾች ተሰጠውት የተለያዩ ድምጾች እንዲያወጣ ተደርጎ የተሰራ ፊደል ነው። ይሄ ቸ ቹ ቺ ቻ ቼ ቺ ቾ የምታዩት ነው። ይህንን ድምፅ እስኪ አንዴ ለድገምላችሁ። በስርዓት መጥራት ለምትቸገሩ ሰው ልጆች ይጠቅማችኋል። ቸ ቹ ቺ ቻ ቼ ች ቾ። እሺ ከኔ ጋር በትክክል ከጠራችሁ ድምጾቹ እንዴት እንደሚጠሩ ተከታትላችኋል ማለት ነው። ስለዚህ ስለ ቅርጾቹ ስላላቸው ቅርጾችና ስለ ድምጾቹ ልዩነት እያንዳንዱ አስረዳችኋለሁ። አሁን ይሄው እንደምታየው ች እዚህ ች ጋ አንድ አግዳሚ ላይ ደግሞ ሌላ አግዳሚ ተጨምሮበት አንድ ቋሚ እንደዚህ ተደርጎ የተሰራ ፊደል ነው። በእስክርቤቶቹ በእስክርቤቶቹ እንደዚህ ብታደርጉ ይህንን ጻፋችሁት ወይም በስል መልክ አስቀምጣችሁት ማለት ነው። አንድ ቋሚ እንደዚህ ታደርጋላችሁ። ከዚያ ሁለት አግዳሚ መስመሮች አንዷን ከዚህ ላይ እና ከአናቷ ላይ አንድ እንደዚህ አድርጋችሁ ቸ ሚባል ፊደል ጻፋችሁ ማለት ነው። ይሄ ቸ ደግሞ ከጎኑ ላይ እንደዚህ ያደርጋችሁ እንደዚህ ሌላ አግዳሚ ከሁለተኛው አግዳሚ ወረድ ብለው ስትጨምሩበት ቹ የሚባለውን ሆሄ ከቸ ቤተሰቦች ውስጥ የራሱ ድምፅ ያለውን ፊደል ጻፋችሁ ማለት ነው። እንደገን ይህንን ደግሞ ሁለት አግዳሚዎቹ እንደተጠበቁ ሁነው ወረድ ብሎ ከዚህ ጋር ከእግሩ ላይ እንደዚህ ጫማ ነገር ሲደረግበት ከቸ ቤተሰብ ላይ የራሱ ድምፅ ያለው ቺ የሚባል ሆሄ መሰረታችሁ ይህንን ምብ እንደዚሁ ቅደም ተከተል ጻፋችሁት ማለት ነው። እንደገና ከመጀመሪያው የፊደል ላይ ይችንን እንደዚህ ሁለት አግዳሚዎች እንደተጠበቁ ሁነው ከግሯ ላይ እንደዚህ ጠመም በማድረግ የራሱን ድምፅ ያለው ቻ ሚባል ሆሄ ይመሰረታል። ድምፁ የራሱ ድምፅ አለው። ይው ቻ ተባለ ማለት ነው። እንደምታዩት ከመጀመሪያው ፊደል ላይ ይሄንን ከእግሩ ላይ የሆነች ክብ ነገር ወይም ዜሮ የመሰለች ነገር ተጨምሮበት ቼ የሚባል ድምፅ እንዲኖረው ሆነ። ከዛ እንደምታዩት ሁለቱ አግዳሚዎች እንደተጠበቁ ሆነው ከወገቡ ላይ እንደዚህ ጠመዝመዝ ተደርጎ ቋሚ መስመሩ መጀመሪያ ላይ እንደዚህ ያው ጠመዝመዝ አርጋችሁ እንደዚህ ያደረጋችሁት ከዛ እንደተጠበቀ እዚህ ይችላል አንድ አግዳሚ መስመር ከዚች ላይ አንድ አግዳሚ መስመር ጨምራችሁ ስጽፉት ቺ የሚባል ድምፅ ያለውን ፊደል ትጽፋላችሁ። ከዛ እንደዚህ ቋሚ ነገር ስታደርጉ አናቷ ላይ ክብ ያላት ቋሚ እንደዚህ አድርጋችሁ አንድ ወደ ጎን፣ ሌላኛውም ሁለተኛ ወደ ጎን አግዳሚ መስመር ስታስቀምጡ ቾ የሚባል ፊደል ሳስቀምጣችሁ ማለት ነው። ይህን ቅርጹን ከተከታተላችሁ በኋላ እስኪ ለእናንተ አስፈላጊ ስለሚሆን አንዴ በትክክል ድምፁን ልንገራችሁ። በስርዓት ከኔ ጋር ትላላችሁ፤ ቸ ቹ ቺ ቻ ቼ ች ቾ።